አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል የተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላ። እናንተ እንዴት ናችሁ? ስራ ፍያ፣ ጤንነት ሁሉ ሰላም ነው ወይ? ከኛ ጋር አልሐምዱሊላ ሁሉም ሰላም ነው፣ ለአላህ ምስጋና ይገባው። የመጣብንንም በላ አላህ ይመልስልን እንደው አድርጎ እና አሁን ለታ ነው የሚባለው፣ ሁለታ ማለት ከትላንት ወዲያ ማለት ነው። ለማታውቀው ሁለተ ማለት በሰራሁት ቪዲዮ አፕሪ አብሽሪ በርጂ ጠንከሪ ተስፋ ትቆረጪ ምናምን ብላችሁኛል ማለት ነው። በእርግጥ አላህ የወደደውን ነው የሚያደርገው፣ የፈቀደውን የወደደውን ያደርጋል። ማንኛችንም መቼ እንደምንሞት፣ የት እንደምንሞት በምን ምክንያት እንደምንሞት አናውቀውም። ዝም ብለን ነው የምንንቀሳቀሰው። ገባችሁ። በትንታ እንሞት፣ ሰው ሀገር እንሞት፣ ሀገራችን መተን እንሞት፣ አናውቀውም። ዝም ብለን ኗሪ ነን ዝም ብለን ማለት ነው። እስከ ወሰደን ድረስ ግን፣ የቁርጥ ቀኗ ስመጣ እሞት ነበር እንደ እንዴት ሆኖ ነው በዚህ ወጥቶ በዚህ ወርዶ ምናምን እንላለን። ግን አላህ ጽፎታል፣ በምን ምክንያት እንደሚገለንም መቸም እንደሚገለን ቀኑንም ወራቱንም ሰዓቱንም ያውቀዋለን። ግን እንደ ሰው አንዳንዴ ሞትን ዘንጋ የምናረገው ነገር አለ እና ድንገት አንድ ሰው ሳይታምም ምን ሳይሆን ምን ሳይሆን ሞት ስትባሉ በቃ ተኝቶ እንደባነነ ሰው ነው የሚያደረጋችሁ። እና እኔ ደግሞ በዚህ ሳምንት ውስጥ ሳምንት ባልሞላ ጁማ ቀን የስድስትና ቀብር የመጠፋገሬ ማለት ነው ወረዲ ያው ውጭ ሀገርም ያሉ ስለ ሰሙ ነው የማወራው እንጂ እኔ ቀድሜ ኢንፎርሜሽን መናገሬም አይደለም መናገርም አልፈልግም። የስድስት እናት ተከየሉ እና ድንገት ስትሞት፣ የስድስት እናት ዘጠኝ ወር አርግዛ ከእርግዝናዋ ጀምሮ በቁሟ ታማ ነው ለከያው አንዳንድ ሰው አያወራም። ምንጣፍ ካልያዘ በስተቀረ ህመሙ ይፋ አይወጣም። ዘጠኝ ወር ሙሉ ታማ በቁሟ አንድ ወራ አስተኝቷት አላውን ያሰማሁ ያ አላህ ህክማ ወናይ ጥበቡ ልጅቱ ቀኗ ደርሶ ከሆዳ ስትወጣ እንደ ዛሬ ወልዳ እንደ ነገነ ይሁን እንደ ተነጎዳ ነው ሴትዮ አረፋ የወጣው ማለት ነው ሶ እሷን ጁማ አቀፍሪ እንደገና ደሞ ቅዳሜ ይሁን ሁድ ይሁን የሶፊ ባል መከነ ሰላም እንደዛ ይሆነው እንደዛ ነው ተخیል እና ከዛ በኋላ ደግሞ ከትናንትና ወዳ እንድሁ ሳይታመም እዚሁ ያኔ በሽታው በጣም እንትን ሳይል ድንገት ታመመን ሳልሰማ እዚሁ ያለሁበት ወግዲ አንድ ወጣት ሞተ ማለት ነው። የማቀው ሰውና ሱብሃንአላህ። ድንግጥ ነው የምትሉት፣ ድንግጥ ትላላችሁ እንደ ሰው ማለት ነው። የሆነ በቃ የሚሰማ ነገር አለ፣ ድንገት ሰው ሲሞት ነው የምትባነኑትም። አለ ሞትን እኮ አንዳንዴ ረስተን ረስቶ እንባላለን፣ እንሰዳደባለን፣ ክፉ ነገር እንሰራለን። ብዙ ነገር አለ። ሞት ተረስቶ ማለት ነው። ግን የማይቀረው አንድ ቀን ጸጥ ነው። ሰው በዛ በዛ ምክንያት ነው እንደዛ የነበረው። አልሐምዱሊላህ። የሞቱትንም አላህ ይማራቸው፣ አላህ ለጀነት ይበላቸው። ያው ያለውንም አላህ ያጽናናቸው። እኛም መቼ እንደምንሞት አናውቀውም። አላህ ከሪም። ግን በዚህ አጋጣሚ ማለት ነው ቪዲዮ የለሽ እንደ ዩቲዩብ የለሽ አጣው ነው ምናምን ሲል ጥሩ ነው። እንደውም ተሰትረሽ ትኖሪያለሽ ምናምን። እስከ ዛሬ ምን አይነት ቪዲዮ ነበር የምሰራው በነገራችን ላይ? እየጨፈርኩ ነው? ራቁቴን ነው? ሰው እየዘለፍኩ ነው? እየተሳደብኩ ነው? ምን አይነት ቪዲዮ ነበር የምሰራው? አረ ጉድ! ተሰትረሽ ትኖሪያለሽ። እሺ አኔ ስትር ቪዲዮ ላይ እንደዚህ ሁሉ መውጣት ያኔ ሀያ አንመልቀቅ ምናምን ምናምን ነው። እንዲህ ስንት ነገር አለ እናውራ ከተባለ ቪዲዮም ሳንሰራ እንዲሁ ዝም ብለን ከቪዲዮ ጀርባ ሆነን ብዙ ወንጀል የምንሰራ የለንም። ብዙ ኃጢአት የምንሰራ ብዙ አላህን የማይወደው ነገር የምንሰራ የለንም። አለን ከሰባት ሺህ ሰብስክራይቦች ለአንዷ ነው እንጂ ሌሎቻችሁ ማናችሁን የማይወክልም። በጣም የምታበረታቱኝ አብሽሪ፣ በርች፣ ጎብዥ፣ ጠንክሪ፣ ስሪ ወደፊት ተስፋ አትቆርጪ እ። ጠንካራ ነሽ ጎበዝ ነሽ የምትሉ ናቸው በብዛት። በጣም አመሰግናችኋለሁ፣ በጣም ወዳችኋለሁ። ከኔ የበለጠ ደግሞ አላህ ይወደዳችሁ እህቶቼ ማለት ነውእና መቼ እንደምንሞት መቼ እንትን እንደምን ስለማናውቀው ስምንት አመት ሆነኝ አስር አመት ሆነኝ ለመምጣት እፈራለሁ መምጣት እፈልግ ነበር ምናምን የምትሉ ተያየታችሁ ራሱ ሞት ቢመጣ ምንም አይቆጫችሁ። ገባችሁ ተያየታችሁ ማለት ነው። ከቤተሰብም ይሁን ከምንም ተያየታችሁ ሞት እንኳን ቢመጣ አይቆጫችሁም፣ አይጸጽታችሁም። ዛሬ ነገ መምጣት እየፈለግን ኑሮን አንዳንድ ነገሮችን ፈርተን ነገ ዛሬ እያልን ጊዜን እያሰፋን በመሃል አይበለው የሆነ ሞት ቢመጣ እንቆጫለን። እዚህ ዘላለም ፀፀት ማለት ነው። አይተሽው ተሰናብተሽው፣ እንደ ሰው እንዳገር አብረሽ አልቅሰሽ የቀበርሽውና የተረዳሽው ነገር አንድ አይደለም በፍጹም። እና እንደዛላችሁ ፈልጋለሁ ውድ እህቶቼ ሶፊንም አላህ ያጽናት። አላህ ያጽናት። ምክንያቱም ገና ወጣቶች ናቸው። ገና አልወለዱ ስንት ነገር። አሁን እኛ ህይወት ስንመሰር ስንት ነገር እናስባለን። ግን አላህ ነው የሚያውቀው። እኛ እንደ ሰው ግን እናስባለን ምናምን እና ለእሷም አላህ ትዕግስቱን፣ ጽናቱን ሶብሮን ይስጣት። በጣም ከባድ ነው። በጣም ከባድ ነው። ባልን ማጣት በጣም ከባድ ነው። እሱም አንድ ዘሩን ሳይተካ በመሄዱ ያው አላ ይዘንለት፣ አለ ያሳምርለት፣ ያሳዝናል። ቢሆንም ግን አልሐምዱላ ረብልዓለሚ የእሱ ትዛዝ ስለሆነ ማለት ነው። እሱ በዝህ ትሞታለህ ብሎ አዞበት ነው የሞተው ሸሂድ ነው። አንድ ሰው ከሞተ ሸሂድ አይባልም ያልሽኛለች በኮሜንት አንድ ሰው አሉም በመጀመሪያ የሞቱት ማለት ነው። ሁለ፣ ሶስት፣ አራት እስከ አምስት ሊሆኑ ይችላሉ። በእርግጥ ቁጥሩንም ባላቀው አንድ አረለም የሞተው፣ አንድም ቢሞት መስጊድ ውስጥ ነው የሞተው እምነት ቦታ ነው የሞተው፣ እንዴ ሸሂድ አይሆንም። እኔ ስለ ፈቷ ምናምን አላቅም። እንደው ገርሞኝ ነው እንደው ገርሞኝ ነው። የምንቆምተው ስናጣ በቃ የሆነ እንደው ልጥፍ አርገን ህዲት ማለት ጥሩ ስላልሆነ ማለት ነው። ሶህቶቼ ያለው ይሄንን ይመስላል። አብሽሩ፣ ጠንክሩ፣ በርቱ። ነገ ዛሬ ስትሉ አንዳንድ ነገሮች እናሳክታችሁ፣ ነገ ዛሬ ስትሉ በመሀል ሞታለ። ይሄ ማስታወስ ነው ማስታወስ ነው፣ እውነት ለመናገር ማለት ነው። እና ማለት ነው፣ ሶፊ ማናት? አናቃት ምናምን ስለምትሉ እኔ እናንተ አብዛኞቻችሁ አናቃት ምታቁትና አብርሽና ሩታን ነው ተጣሉ ታረቁ ምናሉ ውብዬ፣ እናንተና እና ይሄ እንደዚህ ሆኖ ነው እነሱ ነው የምታበረታቱት እናንተ አናቃትም ብላችሁ ይጻፋችሁ። ሶፊ ማለት መከነ ሰላም ያለች ዩቲዩበር ዩቲዩብ የምትሰራ እህቴ ወይም እህታችሁ ናት። ሶፊ መካን ሰላም ብላችሁ ሰርች አድርጉ። ታይዋት አላችሁ ታቋት አላችሁ ብዙዎቻችሁ ማለት ነው። እሷናት አላህ ያጽራት፣ አላህ ይሶብራት። የሞተን ሁሉ አላህ ለጀነት ይበለው። የዛ ነገር አላህ ያሳምርለት፣ እኛንም መጨረሻ አላህ ያሳምርልን። እና ሶፊ ማናት የምትሉ ሶፊ መካን ሰላም ናት። ሰው መሽም አንድ ሰው ሞተ፣ ሩጦ ልጥፍ ነው ቲክቶክ ላይ፣ ሩጦ ልጥፍ ነው ቲክቶክ ላይ። ባሏንም እዛ ልታዩት ትችላላችሁ። ገና ወጣት ነው፣ ገና ዳይማ ነው። እንግዲህ የዛን አላህ ያሳምርለት አላህ ያብጅለት አዎ አላህ ይማረው እንደዛ ነው ማለት የሚቻለው ሌላ ምንም ማለት አይቻልም። እንሻአላህ እኔም በርትቼ ጠንክሬ ከዚህ በኋላ ለመስራት እሞክራለሁ ተስፋ አልቆርጥም ተስፋን ቆርጬ አላውቅም ነበረ ግን በሳምንት ሶስት ሰው እንትን ሲል በጣም ደነቅ ታውቃላችሁ የሆነ በቃ ሞራሌ ውርድ ምናምን ነገር አለ ገባችሁ እና እንደዛ ነው የነገ ደግሞ አላህ ያውቃል። አላህ የተሻለ ነገር ያምጣልን፣ አገራችንን ሰላም ያደርግልን። ከምንም በላይ በሰላም ምክንያት ነው መካነ ሰላም እንደዛ ነገር የሆነው ሰላም ያምጣልን ከምንም በላይ ማለት ነው። ዱአ አድርጉ፣ ዱአ አድርጉ። አላህ ሰላማችንን ያምጣልን ብላችሁ ብቻ ዱአ አድርጉ። ከሌ እንደዚህ ነው ከከሌ ጋር እንደዚህ ነው የከሌ ድጋፊ ነኝ የከሌ ምትክስ አይጠቅምም። ሰላም ነው የሚጠቅመው ለማንኛውም ሰው ማለት ነው እንጂ ሌላ ነገር ምንም የሚጠቅመው ነገር የለም። ውድ ሕቶቼ በርቱ፣ ጠንክሩ፣ አብሽሩ። አላህ ለሀገራችሁ ያብቃችሁ፣ ከተነፋፈቃችሁት ጋር አላህ ያገናኛችሁ፣ ይሄ ሞት የማይቀረው ነገር ሳይመጣ ማለት ነው። በሌላ ቪዲዮ እስከምንገናኝ በጣም አመሰግናለሁ። የሆነ በዚህ አጋጣሚ አይዞሽ፣ በርቺ፣ ጠንክሪ፣ ተስፋት ትቁረጭ ምናምን ላላችሁኝ ማለት ነው በጣም አመሰግናለሁ። አላህ ይስጥልኝ። አላብዛባችሁ በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወረህመቱላ በረካቱ